ደነትንስሻለሰርጋችን አትገኝም ላሙድ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ከወይኑ ጋር ባበደ ቪዲዮ መተናል። ባለፈው አዩ የሆነ ነገር ሰረታዊ ነበረ እና እሱም በቀል መበቀል አለብኝ አለብኝ አለብኝ አለብኝ። ዛሬ ምንድነው አይዲያው? ወይኑ በቃ በጣም ነው የምታሳዝነኝ። ያው ፍቅ የሚያረጋት ነገር ስላለ እሱ እሱ ነገር ተንተርሽ ግዴታ ከዚህ ሀገር ማስወጣት አለብኝ፣ ምናምን ብዬ አዩ ጋ እንንኮሻኮሻል መንኮሻኮሳ እንበጣበጣለን ትንሽ እና ምን ትያለሽ? ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ያው በሩክ እንደነገራችሁ ዛሬ አዩ እንግዲህ ትበሳጭብናለች፣ ምንም ማድረግ አንችልም። ያው ባለፈውም ታውንቴ ጋር እንደዚህ ያው አሁንም ትንኮሻኮሻለች። ያው ምንም ማድረግ አለች። ሁሌ እንደዚህ ሁሌ እንደዚህ እንዳረከኝ ነው፣ ባለፈው ካያችሁት ሁሌ እንደዚህ እንዳረከኝ ነው። እና ወደ ቪዲዮ ለእስጋው እና ውድ ቤተሰቦች ቪዲዮ እንደምንሰራ ነግራ እንዳውላልኝ ነው የጠራችኝ። እና እሷ እስከምትመጣ ድረስ የሆነ አይዲያ አስቤ ነው፣ ያንን አይዲያ ደግሞ ታውቁታላችሁ። እሱን ለማድረግ ያው እሷ እስከምትመጣ እንጠብቃለን። ጎረቤት ሄዳለች።

ይህንግርሱነገርንሽከከተማዎች እንወጣለን። ከከተማዎች መውጣት ስለ እራት ልጋብዛት፣ እራት ልጋብዛት ለምን በእሱን አልነገራትምየምን እራሱ እንግዲህ አየሁልሽ እኔ እና እሱ አልነገርንሽም እስከ ዛሬ።

ምንድነኛ ነው ይህ የሚያስጠይቅ ጥያቄ? አንተ ባለፈው ፍራንክ እያደረከኝ ምናምን

የትኬቱ ምናምን ትኬቱን ቆርጠናል። የሚገርምሽ ወይኑ በእናትሽ ፍሬ ያለው ቪዲዮ እኮ ነው። ቪዲዮ አይደለም እንዴ? እሺ፣ በቃ በቃ እንጠፋ ነው

ለክ እንዴት ልበልክ አይደለም ብላችሁ ገገማችሁ። ከዛ ደግሞ ሰሞኑን ነው ማለት የተነሳችሁት። በቀደመትም በጣም ስታንከባከባት ነበር። ያው በቃ ማለት ያው ካለችበትን አንፃር እያንከባከባት እኔ መሰለኝ። በነገራችን ላይ ውድ ቤተሰብ ባሩክ ማለት እውነት በቃ ያዩንማ ምን ብዬ ልንገራቸው? አውርቼ አውርቼ ያው ማለት ለእናንተም ይሰለቻቸዋል። እውነት በጣም መልካም ሰው ከመጣሁበት ጊዜ ጀምሮ አይዞሽ እያለ እያበረታታኝ በእውነት እኔ በጣም ነው የማከብር። እውነት ያው እንደ ታናሽ ወንድምና እግዚአብሔር ያክብር ጥሩ ደረጃ ድረስ እና በጣም መልካም ልጅ ማለት እኔም በቃ ለማስደሰት የማያደርገው ነገር የለም። ያው አዩ እንዳለች ሆና ማለት ነው። እውነት በጣም ከስጋ ዘመድ በላይ ማለት ነው። እውነት እኔ እንጃ የባዕዳ ዘመድን እግዚአብሔር ያብዛላችሁ። እውነት እኔ እንጃ እውነት ነው ቤተሰብ በጣም በብዙ ነገር በስራችን የቤት ስራ ሳንሰራ እንኳን ስንቀር እንዴት እንደምቆጣን እንዴት እንደምመክረን እንደ ትንሽነት አይደለም፣ ትልቅ ሰው ነው። እውነት ወሬው አሳቡ ምናምን ምናምን ነገርና በጣም ማለት ሚዲያ ላይ የሚያወሩት በውስጥ መስመር የሚያልቁ ጉዳዮች በጣም ብዙ ብዙ በቃ ማለት ከምታየው የምታየው በጣም ትንሿ ነገር ነች። እና እነሱ ነገሮች እንኳን ሲደራረቡብን በምን መንገድ መወጣት እንዳለብን እግዚአብሔር ምስክሬን ነው የምላቸው። እግዚአብሔር ምስክሬ። አንዳንዴ ጓደኛ መስሎ በጣም ሰው ለመውጋት ለእውነት፣ ስለት እንዲህ ስለተዘጋጅቶ ለመውጋት የሚሞክሩ ሰዎች አሉና፣ ከነሱ እንኳን እንዴት ራሳችንን መጠበቅ እንዳለብን በቃ ማለት አይወራም። በሚዲያ ብዙ ነገር አለ። ከዛ ከዛ አንፃር እንኳን

በዚህ አጋጣሚ እንግዲህ በደንብ አመስግነ እንደኝ። ማለት የሰው ልጅ ነን፣ ነገ ከነጎዳ በሆነ ነገር በስራም ሊሆን ይችላል በሆነ ነገር በሆነ አጋጣሚ ተኮራርፈን የሆነ እንትን ልንለያይ እንችላለን። ግን ደግሞ መቼም ከልቤ ማረሳሳው እንደሆነ በእናንተ ፊት ነግረዋለሁ። እግዚአብሔር ነ እውነት የህር ነው። ማርያምን ማርያምን በቃ አላቅምኔ ገንዘብ መክፈላችንና አደለም። አንዳንድ ማየት ያለብን ከገንዘብ በላይ ምናተርፋቸው ሰዎች አሉ፣ ግን ደግሞ ለጥቅም ተጠቅቶ ደግሞ ልክ ያ ጥቅም እነሱ በፈለጉት መንገድ ሳይሆንላቸው ሲቀሩ ደግሞ መንገዳቸውን የሚጥሱ አሉና እውነት አመሰግናለሁ። እንግዲህ አንዳንዴ ምርቃትና ምስጋና ስበዛ እንደ እርግማንም ይሆን አላለ፣ ልክ እንደ እኔ ማለት ነው። እኔ በዛ እናቴ ከልጅነት ከዘጠኝ ዓመት ጀምረ በጣም ትመርቀኛለች እስከዛሬ ድረስ ማለት ነው። ግን አመዳፋሽ ነኝ። ቢሆንም ደግሞ ያተረፍኳቸው ሰዎችም ያተረፍኩት ስራ አለ ብዬ አስባለሁኝና አመሰግናቸዋለሁ። ሁለታቸው ምስጋና ለእናንተ ለሁለታቸው ነው። እግዚአብሔር አምላክ ጥሩ ደረጃ ደርሳችሁ ደግሞ ለማመስገን እግዚአብሔርን ያብቃንላንደው። ጥሩ ደረጃ ላይ በትምህርትን በሁሉም ነገር እግዚአብሔር ትልቅ ደረጃ ያደርስ ባድርጎ እውነት ነው ምትእግዚብሔር ነው። በጣም አመሰግነው እንደ ሰራተኛ ማለ እንደ አሰራተኛ ሰራተኛ ማለ ሲስተር ብራዘር፣ ያው የምንደጋገፈው ነገር አለ ሁሉም ነገር ላይ እግዚአብሔር ደግሞ ተጨምሮበት ያን ነገር ያስተካክለውና፣ በውስጥ መስመር የምናውቀው ነገር ጉዳይ ይምሰላልን። የራሳችን ኬዝም ስለሚኖር ሰው ሰው ሰው ነና፣ ብዙ ነገር ያጋጥመው። አሁን ሁሉ ነገር ተፈተናል። አዎ። በሱ በሱ እግዚአብሔር ይፍታው። ሞር ደግሞ ያው የማውቀውን ነገር ነው የምናገራችሁ። ያን ነገር ደግሞ እንዳይፈጠር ከጸጸት ከጸጸት ለመዳን እግዚአብሔር ይጨመርበትና እናንተ ያላችሁ እናመሰግናለን። እናንተንም እውነት እናንተ ውድ ማካሪያችን ናቸው። ስናጠፋ እየተቆጣችው ጥሩ ነገር ስንሰራ ጥሩ ነገር ኮሜንት እየሰጣችሁን እና ሶስት ስናጠፋ ስትቆጡን አይከፋንም። ለምን ከዛ ከጥፋታችን እንድንመለስ ስለምታደረጉን እናንተንም በጣም እናመሰግናቸዋለን። አሁን ደግሞ ረመዳን ነው። ሰዓታችሁን አብቃቅታችሁ እኛን ስለምትከታተሉን እስከዚህ ድረስ ያያችሁን በሙሉ እግዚአብሔር ያክብርልን። ኢትዮጵያ ሀገራችንን ሰላም ያድርግልን። እንወዳችኋለን እናከብራችኋለን። ባይ